ሰላም ተመልካቾቻችን፣ እንኳን ወደ ቻነላችን በሰላም መጣችሁ። የዛሬው ኤፕሶድ ደግሞ ስለ ስፖርታዊ እንቅስቃሴና አይምሮ ላይ ስለሚያመጣው ጠቀሜታ ወይም ብሬን ፐርፎርማንሳችንን እንዴት እንደሚያሳድግ ጥቂት ነገር እላችኋለሁኝ። እንደምናውቀው ከሆነ እንቅስቃሴ መስራት ለተስተካከለ እንዲሁም ደግሞ ጤናማ ለመሆን የራሱን የሆነ አስተዋጽኦ ያደርጋል። ነገር ግን ምን ያህላችሁ ታውቃላችሁ ኮግኒቲቭ ፐርፎርማንሳችሁን ሊጨምር እንደሚችል? ጥናቶች እንደሚያሳዩት ከሆነ እንቅስቃሴን ማድረግ የሜሞሪ ሪኮል አቅማችንን፣ ዲስትራክሽን ሬታችንን በጣም እንደሚቀንስ ብዙ አርቲክሎች ወጥተው ሪሰርቾች ያሳያሉ ማለት ነው። ቱቢ ስፐሲፊክ ለምሳሌ ሃይ ኢንተንስቲ ኢንተርቫል ኤክሰርሳይሶች ወይም ደግሞ ስቴሽነሪ ባይክ ላይ ሆኖ ለስድስት ሰከንድ ስፕሪንት ማድረግ ከዛ ደግሞ ለአንድ ደቂቃ ስድስት ጊዜ ይህንን መደጋገም ትልቅ የሆነ የሜሞሪ ሪኮል ላይ ትልቅ የሆነ ለውጥ እንዳመጣ ጥናቶች ያሳያሉ። እንዲሁም ሀይ ኢንተንስቲ ብቻ ሳይሆን ሞድሬት ኢንተንስቲ ሆነው ስቴዲ ኤክሰርሳይዝስ ለምሳሌ ለሀያ ለሰላሳ ደቂቃ ወክ ማድረግ ሊሆን ይችላል ወይም መሮጥ ወይም ደግሞ እንደ ሶምሶማ ጆጊንግ ልም ሊሆን ይችላል። እነዚህም በራሳቸው ትልቅ የ ኮግኒቲቭ ፐርፎርመንስ ላይ እና ሜሞሪያችን ላይ ወርኪንግ ሜሞሪያችን ላይ ትልቅ ጠቀሜታ አላቸው ማለት ነው። ሪሰርቹ ላይ እንደሚያሳየው ከሆነ አንድ ሰው ወይም ግሩፕ ኦፍ የሆኑ ሰዎች ማለት እንችላለን አዲስ ነገርን መማር ፈልገው ፕሪ ወርካውት አንድ ነገር ያስተምሯቸው እና ከዛ ወዲያ ወደ ወርካውት ይገባሉ። ወርካውቱን ከሰሩ በኋላ ያን የተማሩትን ነገር የማስታወስ አቅማቸው ሀይ ሆኖ አግኝተውታል ማለት ነው። ኖት ኦንሊ ፕሪ ወርካውት ፖስት ወርካውትም አዲስ ነገርን ሲያስተምሯቸው ኢቨን ዱሪንግ ወርካውት ትልቅ ለውጥ አሳይ ይተዋል ማለት ነው። ግን ዲሪንግ ዘ ወርክት ያ ፊዝብል አይደለም ወይም ፕራክቲክል ሊሆን አይችልም፣ አንድ ሰው እንቅስቃሴን እየሰራ አዲስ ነገር መማር ስለማይችል። ጥናቱ ላይ ግን ኮንትሮል አድርገውት ይህንን ትልቅ ለውጥ እንዳሳየ አርቲክሉ ላይ ማየት እንችላለን ማለት ነው። ምንድ ነው ለዚህ ምክንያቱ ብለው ያስረዱት በእንቅስቃሴ ጊዜ የሚኖረን የአውቶኖሚክ አራውዛል እንዲሁም ይሄ ፋክተሮች አሉ ኒውሮትሮፊክ ፋክተሮች አሉ የሚመረቱ የአይምሯችንን ንቁነት በጣም እንደሚጨምሩ፣ ለዚህም ነው ኮግኒቲቭ ፐርፎርመንስ ላይ ሰዎች ትልቅ የሆነ ሪዛልት ሊያዩ የቻሉ ማለት ነው። ስለዚህ ስፖርትን ከዚህ በፊት ኦንሊ ለፊዚካል አቋማችሁ አድርጋችሁ የምታስቡ ሰዎች፣ ይህ ኢንፎርሜሽን አመለካከታችሁን ሊለውጠው እንደሚችል አምናለሁኝ። ሶ አዲስ ነገር መማር ስትፈልጉ ወይም ጥናት በሚኖርባችሁ ጊዜ ስፖርታዊ እንቅስቃሴ ድረቅ የሚኖራችሁን የሜሞሪ ሪኮል እና ወርኪንግ ሜሞሪያችሁን ስፓን ኦፍ አቴንሽናችሁን እንደሚጨምር ልነግራችሁ እወዳለሁ። ይህ ኢንፎርሜሽን ከወደዳችሁት ኮመንት ላይ አሳውቁን። እስከሚቀጥለው ኤፕሶድ እስከምንገናኝ ሰላም ቆዩ።